የኖራ ሪዞርት ቆይታችን ቀጥሏል። ተመልካቾቻችን፣ ከአዲስ አበባ በጣም በጥቂት ርቀት ላይ ነው የምንገኘው ቢሾፍቱ ከተማ ውስጥ። ቀደም ሲል እንዳልናችሁ እንዳሳየ ናችሁ የአምስተኛ አሸናፊዎች አሸናፊ ኮከቦቻችን ተወዳዳሪዎች ደግሞ ቆንጆ ቆይታ ቆንጆ እረፍት ከውድድሩ ከጭንቀቱ ተመችቷችኋል? አዎ አንድ ቆንጆ ቆይታ እያደረግን ነው። ከዚህ ከጎኔ ደግሞ ታደለ ፈለቀ ይገኛል። የኮከብ ባንድ መሪ ነው። ዛሬ ከነሱ ጋር ጥቂት ቆይታ ያደርጋሉ። አጠቃላይ የአምስተኛ አሸናፊዎች አሸናፊ እንዴት ነው የሚሆነው? ከታዲ ጋር ቆንጆ ቆይታ ያደርጋሉ። ሳትሳቀቁ ዛሬ ነው በነፃነት የምታገኙት፣ ኮስተር ሳይልባችሁ ሳይስቅ። በእርግጥ ታዲ ተኮሳቶ አያውቅም፣ እኔ አይቼው አላውቅም። ስለዚህ ማንሳት የምትፈልጉትን ጥያቄዎች እንዳለ ለታዲ አንሱ። ከሙዚቃ መሳሪያና ከሙዚቃ ባንድ ጋር በተያያዘ የምታነሷቸውን የምትጠይቋቸውን ጥያቄዎች በነፃነት ምጠይቅ ትችላላችሁ። ተመልካቾቻችን ቀጥሎ ይሄንን እንድትከታተሉ ጋብዛለሁ። ቆይታችን በኖራ ሪዞርት ይቀጥላል። ቆንጆ ቅዳሜ እንዲሆንላችሁ ደግሞ እመኛለሁ። ትቻለሁ መድረኩን ለእናንተ። እንዴት ናችሁ? ሁሉ ሰላም? እንኳን ደግመን ተገናኘን። የተወሰኑ ሰዎች ወፈር ብለው መጥተዋል። አንደኛው ኤርሚ ነው መሰለኝ። እና እንዴት ነበር እረፍት ምናምን እንዴት አሳልፋችሁ፣ እረፍት በስራ አሳልፋችሁ ወይስ በቃ ከወዱ በኋላ ዝም ብላችሁ ተቀምጣችሁ? ታዲ መጀመሪያ ስላገኘው ደስ ብሎኛል። እረፍት በጣም ደስ ይል ነበር። ያው ታውቃለህ የእኛን ምዕራፍ 17 ነው እና ረጅም ሰዓት ተሰጥቶን ነበር። ያው እረፍት ባንለው የዝግጅት ሰዓት ነበር እና የቻልነውን ያክል ለመዘጋጀት እንግዲህ ሞክረናል። አሁንም ገና በዝግጅት ላይ ነው። በጣም ብዙ የሚጨመሩ የሚቀነሱ ብዙ ነገሮች አሉና የውድድሩ ሂደት በራሱ ትንሽ ለየት ያለም ስለሆነ ከበድ ያለም ስለሆነ በዛ ልክ እንግዲህ ለመዘጋጀት እየሞከርን ነው። እረፍት በጣም ደስ ይል ነበር። አሁን በድጋሚ ተጠርተ አቅም አለው ተብለህ በድጋሚ ኢንቫይት የተደረገ ሰውነህ ነህና፣ አንደኛ እድሉን ስላገኘ ምን ተሰማ ከዚህ በኋላስ በተሰጠህ እድል ደግሞ እንዴት አይነት ነገሮችን ብታሳይም ተዘጋጅተሃል? እሺ፣ አመሰግናለሁ። ታዴ እንኳን እንደናመጣ አብረን ስለሆንክ ደስ ብሎኛል። እንግዲህ ያው በድንገት ነው የሰማሁት። እንደ መጠራቴም እሱም አላቅም ነበርና የራሴ የባንድ ጥናት ላይ እያለሁ ነው የተነገረኝናል ያላወቅኩም ከዛ በጣም ደስ አለኝ። ያው ጥቃኑ መረዘም ስላለ አልጠበቅኩትም ና በጣም ደስተኛ ነኝ። ባለፉ የነበሩ ስህተቶች ነበሩ። ዋናው ትልቁ ከምርጫዬ ጋር በጣም ማስተካከል የነበረብኝ ነገር ነበረ። እስቲ አሁን በደንብ አሰካክያለሁ ብዬ አስባለሁ። በአእምሮም ዝግጅት እያረኩ ነው የ እንግዲህ ደሞ የአካላዊ ዝግጅትም ያው የትንፋሽ ምናምን እነሱ እነሱንም ያው እንግዲህ በአቅሜ እየሰራው ነው ጥሩ ነገር አሳያለሁ ብዬ ገምታለሁ። እኛም መልካም እድል ምን ምን ይላል አለ ደስ ይላል። እውነት ለመናገር እንግዲህ ከባለፉት ዙሮች በተለየ ሁኔታ ይሄኛው የአሸናፊዎች አሸናፊ እንደምታውቁት በጣም ትልቅ ውድድር ነው። እዚህ የመጣችሁ ልጆች አቅማችሁ በጣም ከፍተኛ ነው ይታወቃል። እኛ ባንዶችም ኖቲስ እናደርጋለን። እንግዲህ ብዙን ጊዜ ከኛ ጋር ነው የምታሳልፉት እና ማን የማን አቅም የየትኛው ድምጻዊ አቅም የቱ ጋ ደርሷል የሚለውን ነገር እኛ ሁል ጊዜ ኢንተርነሊ እናውቃለን። እና እውነት ለመናገር በጊዜ ሂደት ውስጥ በጣም እየተቀየራችሁ የመጣችሁት ሁላችሁም ማለት ነው። ይህ ውድድር ደግሞ ቅድም እንዳልኩት በጣም ከባድ ነው። ሁል ጊዜ የምናገረው ነገር አለ። ኖቲስ ማረግ ያለባችሁ ነገር ይሄ ውድድር ነው። ሰው ከመጀመሪያው ዙር አንስቶ ድሮፕ እያደረግን ነው የምንሄደው ታውቃላችሁ። እና እንግዲህ ይሄ ከምርጫ ጉዳይ ጋር በዛ ቀን ያላችሁ አጠቃላይ የፊዚካል የሜንታል ሁኔታ የዝግጁነት የትሬኒንግ ሁኔታ በዛ ቀን ሁሉንም ነገር ይወሰናል እና ብትወድቁ አንድ ሰው ከመሃላችሁ ቢለይ ያ የሚወድቀው ሰው ምንም አይነት ኔጌቲቭ የሆነ ነገር ሊሰማው አይገባም የሚል አቋም ነው ያለኝ። በቃ ሲጀመር እናንተ እዚህ ጋር ደርሳችኋል እኮ በቃ ይሄ በጣም ትልቅ አቅም ነው ታውቃላችሁ። እና ይሄ ውድድር እርስ በራሳችሁ የምትደጋገፉበት፣ እርስ በራሳችሁ የምትረዳዱበት፣ አንዱ አንዱን የሚያበረታበት እኛም ደግሞ እንደ ባንድ ከሌላው ጊዜ በተለየ ሁኔታ እናንተን በየትኛውም አቅም ለመገንባት እንደ ኮኮ ባንድ ዝግጁ መሆኔን በዚህ አጋጣሚ መናገር እፈልጋለሁ። ከዚህ ቀደም ያነሳናቸው በተለይ የዲሲፕሊን ሁኔታዎች ታውቃላችሁ፣ አሁን 16 ነው እና ዘፈኖች ስንመርጥ በጊዜ መሆን አለበት። እርግጠኛ ነኝ አሁን ብዙ ነገሮች ከባለፈው ተምራቸዋል ብዬ አስባለሁ። እና ለውድድር ሁለት ቀን ምናምን አንድ ቀን ሲቀር ሙዚቃ መምረጥ በጣም ይከብዳል፣ ታውቃላችሁ ለእናንተም ነው። ስትረስ ውስጥ ነው የሚከተው እና ቀደም ብላችሁ ፕላን አድርጋችሁ ከባለፈው ትምህርት ወስዳችሁ የማንን ስራ ብሰራ መውድ ሰክሰስ አገኛሉ የሚለውን ነገር አይ ቲንክ ከባለፈው ጊዜ የተረዳችሁት ይመስለኛል እና እዚህ ነገር ላይ በጣም ጥንቃቄ ወስዳችሁ ዘፈኖቻችሁን ቀደም ብላችሁ በተባለው ሰዓት ችግር ካለም እንነጋገራለን በስልካችን ኤኒታይም በመደዋል ደግሞ አንዳንድ ነገሮች ቴክኒካል ነገሮችን ልንረዳዳ ልንተጋገዝ እንችላለን እና ራሳችሁን ከብዙ ነገር በማድረግ ለውድድሩ የምትችሉትን ያህል ማክሲመም ኢፈርት በማድረግ ውድድራችሁን እንድታካሄዱ አደራ ነው። ምለሆነ ይሄ ራሱ ፕሮግራም ቀላል አይደለም። የእናንተን የአብሮነት መንፈስ ቢውልድ ለማድረግ ዛሬ እንደዚህ ተሰባስበን አንድ ሁለት ቀን አብረን ማሳለፋችን በራሱ ትልቅ ነገር ነው እና ከተለያየ ዙር የመጣም ሰዎች ስለሆንን አንዳንድ ጊዜ ይከብዳል አይደለ? 18 ላይ የነበረን ሰዎች ለብቻ እንሆንና ወይም 19 ላይ 17 ላይ የነበረን ሰዎች ለብቻ እንሆንና የቲም ስፒሪቱ መንፈስ እንጎደዋለን። ያ መሆን የለበትም። ቅድም እንዳልኳችሁ ይሄ ፋሚሊ ነው። ለእናንተም ለሙዚቃዊ ኢንዱስትሪ ታሪካዊ ነው ይሄ ነገር እና ጥሩ ጊዜ እንዲኖራችሁ፣ የወንድመማችነቱ መንፈስ እንዲበረታ፣ ምናምን እርስ በርስ ያላችሁ ግንኙነት ኢንዲቪጁዋልም በግሩፕም በጣም ፖዚቲቭ የሆነ ነገር ነው መሆን ያለበት። ይሄ ዙር ካለቀም በኋላ ነገ ስራ ውስጥ የምትገቡ ያላችሁም ሰዎች አላችሁ። ስለዚህ ይሄ ነገር አብሮ ነው መቀጠል ያለበት። ዜማ በመቀባበል ሊሆን ይችላል፣ ግጥም በማንት ማለት ትሬኒንግ አብሮ በመስራት ሊሆን ይችላል፣ አብሮ ኮንሰርት በማዘጋጀት ሊሆን ይችላል። እና አቅም ያላችሁ ልጆች ስለሆናችሁ በተለይ ደግሞ በግሩፕ ማሰብ ከቻላችሁ በጣም በራሱ ይሄ ትልቅ ነገር ማሳካት ይቻላልና አደራ ለማለት ፈልጋለሁኝ። ኤርሚ እስቲ ምን ስታደረግ አሳለፍ ከውድድሩ በኋላ አሁን ተጠርተህ ደግሞ በመቀላቀል ህዝብ ምን አይነት ስሜት ተሰማህ የሚለውን ነገር። እውነት ለመናገር በጣም ነው ሰርፕራይዝ የሆንኩት በሰዓቱ ድጋሜ ስጠራ የሚገርም ስሜት ነበረ። ማለት ኤክስፔክት አላደረግኩም ነበረ በቮት ነበረ ና ትንሽ አስር ሰው መሀል ለመመረጥ ያስፈራ ነበረ ና አልጠበቅኩም ነበረ። ከዛ ውጭ ግን በደንብ እዘጋጅ ነበረ። እንዲሁም ኢቨን የአሸናፊዎች አሸናፊ ባልገባ እንኳን ራሴን አፕዴት ማድረግ እንዳለብኝ አስብ ነበረ ና በዛ ምክንያት በደንብ እየሰራው ነበረ። እንግዲህ ጥሩ ነገር አሳያለሁ ብዬ አስባለሁ። እሺ፣ አመሰግናለሁ። ያው ኦልሬዲ የኛ አድቫንቴጁ ምዕራፍ 19 ላይ ነበር እና ከአንድ ወር በኋላ ነው ኦልሬዲ የሚጀምረው ውድድሩ ከዛ ውዲትም ውስጥ ከዛው ሙድ ውስጥ ሳንገባ ወደ ውድድር መግባታችን በጣም ትልቅ አድቫንቴጅ ነው። ግን ያው ትንሽ የመዘጋጃ ታይም ማለት ከዚህ ቀደም እንደነበሩት ምዕራፎች ይህን ያህል ኤክሰስ የሆነ ታይም ስላላገኘ ያው የመዘጋጃ ታይም ለእኛ አጥሯል ብዬ ነው የማስበው። ግን በጣም አሪፍ ነው ማለት ካለንበት ሪትም ሳንወጣ ወደዛው በመቀላቀላችን ይህን ያህል ሳይድ የሚያደርግብን ኔጌቲቭ የሆነ ኢምፓክት ያለው አይመስለኝም እና አሪፍ ነበር ኛም ው የኛ ደግሞ ፈጠነ ማለት እረፍታችን ሳናጣጥሙ አሁን ኦልሬዲ ሁለት ሁለት ሳምንት ሉስ አድርገናል። ግን ያው አሪፍ ነበር። ከዚህ በፊት የነበሩት ልጆች አሪፍ ናቸው እንደተዋወቅ ናቸው፣ እና አሪፍ ነበር በጣም። አይ ቲንክ የእናንተ ሞር አድቫንቴጅ ያለው ብዬ የማስበው ያው ዲስአድቫንቴጅም አሁን አንተ የቀጠቀስከው እንዳለ ሆኖ ሙዚቃ ጋፕ ከፈጠርክበት በጣም ያስቸግራል፣ አይደል ማለት ከተዋቹት አሁን። ሁል ጊዜ በውድድሩ ጊዜ በጣም ትሬኒንግ ታደርጋላችሁ፣ በየቀኑ በየሳምንቱ ውድድር አለ ምናምንና፣ እዛ መስመር ውስጥ መሆን በራሱ አድቫንቴጅ አለው። ሶ ከዛ ሪትም አለመውጣታችሁ መውጣታችሁ ለእናንተ በጣም አሪፍ ነው። ምክንያቱም ሁለት ሳምንት ሶስት ሳምንት ወር ጋፖን ሁለት ወር ጋፕ ሲኖር ኖርማሊ እንደ ሰው ትንሽ ወደኋላ እንላለን። ሁልጊዜ እንደነበረው ውድድር ውስጥ እንደነበረው አይነት ትሬኒንግ ምናምን ሴሽን አይኖረንም እና ያ ያ ነገር ስለሌለ እናንተ ወደ ውድድር ቀጥታ በመግባታችሁ በጣም አሪፍ ነው። አይ ቲንክ ከዛ ውጪ ደግሞ እንግዲህ አሁን ሶስት ሁለት ሶስት ሳምንት መጥተናል። ውድድሩ አሁን ከሁለት ሳምንት በኋላ እንኳን ቢጀምር ኦልሞስት አንድ ወር ከአንድ ወር በላይ ጊዜ ያለና ይሄም በራሱ በጣም ትልቅ ጊዜ ነውና፣ ማቆም ማቋረጥ አያስፈልግም ለማለት ፈልጌ ነው። ዝም ብለን በተቀመጥንበት የሆነ ዝም ብሎ ቮካል ነገር እንስራ፣ ለምሳሌ አ ብለን ሳናቋረጥ በአንድ ትንፋሽ ማነው ረጅም ትንፋሽ ይኖራል የሚለውን ነገር በዛ ኢንጆይም እንድናደርግበት ማለት ነው። ኖታችን ነው ሺ፣ እኩል ነው የምንጀምረው? እንደምታውቁት ትንፋሽ ወደ ውስጥ ከሳብን በኋላ በሆዳችን ካከማችን በኋላ ነው ወደ ውጭ መውጣት የምንጀምረው አይደለ ሶ ይሄ ዋናው ይሄ የዚህ ቮይስ ማለት ነው አንዳንድ ጊዜ አነስ ያለች ነገር ወይም ዝም ብለን ተንፋሻችንን ወደ ውጭ ከጨረስን በኋላ የምናወጣው ድምጽ ብዙ ርቀት ላይ ሄድልን ይችላል ማለት ነው ሶ ያንን ኮንሲደር በማድረግ እንጀምር ሶ 1 2 3 አ

በቃ ሞተርሳይክል ነው እዚህ ያለው። እስቲ ያጨውጭ ለራሳቸው። ኦኬ ናይስ። እንግዲህ ቅድም እንደተባባል ነው ከባንዱ አካባቢ ሊደረግላቸው የምትፈልጉት ነገር በፊት ከነበረ ውስጥ እንዲቀጥል የምትፈልጉት ነገር መታነሷቸው ጥያቄዎች ካሉ ደግሞ ለእናንተ እድሉን ልስጥና ተራ በተራ ጥያቄያችሁን ፎርዋርድ ማድረግ ትችላላችሁ ማለት እሺ። በመጀመሪያ ሁላችሁም ከሁላችሁም ጋር ስለተገናኘን በድጋሚ በጣም ደስ ብሎኛል። በእውነቱ እውነት ለመናገር ከዚህ አሸናፊዎች አሸናፊ መቀላቀል የራሱ ለእኔ በጣም ትልቅ ነገር ነው። ያው እንዳልከው አንተ ራሱ በጣም ትልቅ ውድድር ነው የሚሆነውና በጣም ደስተኛ ነኝ። ሲቀጥል ያው በባንዱ ዙሪያ ሲሄድ በጣም ብዙ ነገር ስታግዙን ነበረ የነ እገዛችሁ በጣም ለእኔ በጣም ትልቅ ነገር አድርጎልኛል። ለእኔ በበኩሌ በራሴ እና በጣም በጣም ነው ማመሰግን ለማለት ነው ፈልገው እና የነ የምታበረታቱን እያንዳንዱ ስህተታችንን የምታስተካክሉ ነገሮች ይቀጥል ነው ምለው። ያው ሌላ የምጨምረው ነገር የለም፣ በጣም ነው ማመሰግን። እሺ፣ አመሰግናለሁ። በጣም አሪፍ የሚባል ጊዜ ነበረን በእኛ ምዕራፍ ላይ እና በየወራን ነበር ራሱ ከልጆች ጋር እና የሆነ የመነፋፈቅ ስሜት ሁላለ በቃ በአንዱን እስከ መናፈቅ ድረስ ስቲል አደለም አሁን ውድድር ሊሆነን የሆነ ይናፍቀን ነበር እስከሚደርስ የነበረው ታይም እና በጣም ጥሩ የሚባል ጊዜ ያሳልፈናል፣ እና እናመሰግናለን በጣም ሁለታችሁንም ባንዶች። እና እኔ መጠየቅ የምፈልገው ነገር ያው የሚቀጥለው ነገር በሙላ አንድ ይቀጥል ፈልጋለሁ። ይዛን የነበረው አብዛኛውን ጥሩ ነገር ይበዛ ነበር፣ አሪፍ ነበረ እኔ ቢኖር ብዬ የማስበው ነገር እና ለመጠየቅ የምፈልገው ነገር በአንዱ ያው በዛን ሰዓት ነበረ፣ ግን እንደ አዲሽናል ነገር ለምሳሌ አሁን አንዳንድ ሙዚቃዎች ይኖራሉ የሆነ በዛ ያለ ሰው ሊፈልጉ የሚችሉ ተቀባይ ለምሳሌ ተቀባይም ኳየርም ሊፈልጉ የሚችሉ የሆነ በዛ ያለ ሰው የሚፈልጉ ሙዚቃዎች ሊኖሩ ይችላሉና ለእንደዛ አይነት ሙዚቃዎች በአንዳችሁ ምን ያስባል? አንደኛው ጥያቄ ያኛው ነው። ሁለተኛ ጥያቄ ደግሞ ምንድን ነው አንዳንድ ሙዚቃዎች ጀስት አሁን ለምሳሌ የድሮ ሆኖ ሊሆን ይችላል ወይ ደግሞ የቅርብ ጊዜ ሆነው ጀስት ያው እኛ ውድድር ነው ራሳችንን የምናሳይበት እንደመሆኑ መጠን አንዳንድ ሙዚቃዎች ሪአሬንጅመንት ይፈልጋሉ ብዬ አምናለሁ። የአሬንጅመንት የአሬንጅመንት ለእኛ ላይ ስማማን ይችላል ከቴምፖ አንጻር ሊሆን ይችላል እንደፈለግን ማዜም ሊያቀተን ይችላል ምናምንና እሱ እሱስ ነገር ላይ ምናምን ያው እንዴት ማድረግ እንችላለን የሚለውን ጥያቄ ማንሳት ይፈልጋሉ። አመሰግናለሁ። እንግዲህ እንደምታውቁት በተወዳዳሪዎች የሚመረጡት ዜማዎች በጊዜ ሂደት በጣም ሰፊ ልዩነት ያላቸው ከስልሳዎቹ፣ ከሰባዎቹ፣ ከሰማኒያዎቹ፣ ዘጠናዎቹ ከዛ በኋላ በተለይ ደግሞ ሰማኒያዎቹና ሰባዎቹ አካባቢ የነበሩ ሙዚቃዎች በብዛት ይመረጣሉ። እነህ ምናልባት ዜማቸው በደንብ ለውድድር የሚያመች ምናምን ስለሆነ ይመስለኛል። ከዛ ፊት ደግሞ የነበሩት የሪከርዲንግ ጊዜው የሪከርዲንግ ቴክኖሎጂ በጣም ደካማ ስለነበረ ብዙዎቹ ዜማዎቹ እንኳን አሪፍ ነው። የሙዚቃ አሬንጅመንት ሪካርዲንግ በጣም ደካማ ይሆናል እና ባንዶቹ በእነዚህ ጊዜያቶች ውስጥ ነው የሚመላለሱትና ለባንዱ እንደም ፈታኙ ይሄ ነገር ነው። አንድ 1960ዎቹ አካባቢ የተሰራ ሙዚቃን አሁን ባለው የሪካርዲንግ ቴክኖሎጂ ላይቭ ለማቅረብ ወደዛ ስንመለስ፣ አንዳንድ ጊዜ ሪትሙ ማይሰማ አንዳንድ ጊዜ ላይኑ ማይሰማ ማለት ምንድን ነው ኢንትሮ የሚለው ውላል በጣም ለመለየት በጣም ይከብዳል። እና ሶ ምንድን ነው የምናደርገው? ይህንን እንደገና ሪአሬንጅ እናደርጋለን። ብንችል መሰረታዊ የሆነውን ኦሪጂናል የሆነውን የሙዚቃ መዋቅር ሳንነካ ነገር ግን በሚሰማ መልኩ እላዩ ላይ ብራስ የሆኑ ምናምን ነገሮች በመጨመር ሪአሬንጅ እናደርጋለን። ሶ እንደዚህ ያ ሪአሬንጅ ስናደርግ ከእናንተ ጋር ኮሚኒኬት ማድረግ አለብን። ለምሳሌ ይሄ ሙዚቃ በእንደዚህ አይነት መልኩ ስለተሰራ እዚህ ነገር ላይ በዚህ መልኩ ጥንቃቄ አድርገን በመግባባት ማለት ነው ለእናንተ ክሊር እናደርግላችሁና፣ በዛ መሰረት እንሰራዋለን። ምክንያቱም አንዳንድ ጊዜ ያኛውን አመት እንስራ ብንል አንደኛ ጊዜውም አይፈቅድልንም ወደ ኋላ ለመመለስ ማለት ነው። ግን በመግባባት ብዙ ነገሮችን ሶልቭ ማድረግ እንችላለን። ና ይህንን በተመለከተ ሙዚቃዎቹ በእንደዚህ አይነት መልኩ ነው ወይም አንዳንድ ጊዜ አይታችሁ እንደሆነ ድሮ ድጋሚ የተሰሩ አሉ። አንዳንድ ጊዜ ደግሞ ከዳኞች ኦሪጂናሊቲ የሚባል ነገር አለ። አንዳንድ ጊዜ ሙዚቃዎቹ ድጋሚ ሲሰሩ በጣም ያኛውን ብዙ ይራቁ ይሆናሉና የሰዎቹንም የሙዚቃውን የፈጠሩ ሰዎችንም ሰዎች ክሬዲት ላለመንሳት እነሱን ነዋር መጀመሪያ ማመስገን ያለብን ክሬዲት መስጠት ያለብን ለነሱ ነው እና ወደ እነሱ ቀረብ ብለን እንሰራለን። ግን ከእናንተ ጋር ሙዚቃው በዚህ አይነት መልኩ ነው ሪያረንጅ የተደረገው የሚል ቅድመ ሁኔታ ፈጥረን ወይ ቀደም ብለን መላክ ወይ ደግሞ እኛ ብንግባባት፣ ወይም ስቱዲዮ ድረስ መታችሁ አንዳንድ ነገሮችን ቴክኒካል የምንረዳዳበት ነገር ስለሚኖር ብዙ አያሳስባችሁ ለማለት ነው። ሌላ የነሳው በጣም ብዙ ተቀባይ የሚያስፈልግበት ምናምን የሚለው ነገር እውነት ለመናገር ማድረግ ይቻላል። እንደምታውቁት የሳውንድ ሁኔታ ሞር ኢንፑት በጨመረን ቁጥር የመጨናነቁ ነገር በጣም ይመጣና የሊዲንግ ቮይሱን የመሪውን ድምፅ ኢንተራፕት የሚያደርግበት ሁኔታ ይፈጠራል። ብዙ ጊዜ በላይቭ በላይቭ ሪከርዲንግ ስርጭት ጊዜ ማለት ነው። ስቱዲዮ ውስጥ ምናምን ቢሆን እንደምታውቁት የፈለጋቸውን የፈለግነውን የሰው ቁጥር ተራ በተራ በማስገባት ሪከርድ እናደርጋለን። የኛው ግን አደሴም ታይም ሊዲንግ ቮይሱ እየዘፈነ ሶስት ማይክ፣ አራት ማይክ፣ ስምንት ማይክ ምናምን ብናደርግ ማይኩን በጨመር ነው ቁጥር ሞሮፍ የፍሪኮንሲ እንትን ስለሚኖር የእናንተን የመሰማት አቅም አቢዩዝ ስለሚያደርግ በተቻለ መጠን እንቀንስ የሚል መቀነስ ደግሞ ማለት ማጥፋት አይደለም። ለምሳሌ ኦሪጂናል ሙዚቃው ላይ አራት ሰው ከሆነ እኛ ሶስት ሰው ማድረግ እንችላለን። አምስት ሰው ከሆነ አ ማድረግ እንችላለን። ይህን እየተነጋገርን እዚህ ነገር ላይ ጥንቃቄ ወስደን የምናስተካክለውን ነገር እናስተካክላለን ለማለት። እኔ አንድ ጥያቄ ነው፣ አጭር ጥያቄ ነው ማለት የባህል ስራ ስንሰራ የባህል መሳሪያ ያስፈልጋልና ማሲንቆ እሱን ነገር ብታመቻቹልን፣ ይሄ ነው ያለኝ። እናሟላለን አንዳንድ ጊዜ ምንድን ነው ብዙ ተወዳዳሪዎች ያው የራሳችሁን የሚመቻችሁን የማሲንቆ መቺ ወይ በስራ አጋጣሚ ወይ ምናምን የምታውቋቸውን ለኔ ይመቸኛል፣ ለኔ ስሰራ አሪፍ ነው፣ ለኔ ይጨውቶ ብላችሁ የምታመጧቸውን ማሲንቆ መዚዎች የራሳችሁ ዛችሁ ትመጣላችሁና ያው ሰርተው ምናምን ይላሉ። ከናንተ ጋር እንትና አይደል በተለይ ማሲንቆ ምናምን በጣም ማንዳቶሪ ነው ባህል ላይ ነገር ሲሰራና እሱን ተነጋግረን ሶልቭ እናደርጋለን፣ እናመጣለን። ፋይናሊ ማስተላለፍ ፈልገው ነገር በጣም ጥሩ የውድድር ጊዜ እንዲሆንላችሁ ታሪካዊ ዘመናት አልፎ በዘመናት ሂደት ውስጥ እናንተም ነገ ፋናል አምሮት ውስጥ እንደዚህ እንደዚህ ተወዳድሬ እዚህ ደረጃ ደርሼ ነበር። ይሄ በራሱ እዚህ ቦታ ላይ መድረስ በጣም ለእኔ እንደሚመስለኝ ትልቁ የቤስት ኦፍ ዘቤስት ውድድር ይመስለኛል። ትልቁ የአሸናፊዎች አሸናፊዎች እስከዛሬ ከነበረው ይመስለኛል እኔ እንደዛ። ምክንያቱም ችሎታችሁ በጣም ከፍተኛ ደረጃ ላይ ደረሰ ነው። እና በመተሳሰብ መንፈስ ቅድም እንዳልኩት ፖዘቲቭ በሆነ ኢነርጂ ላቅ ባለ ደረጃ የውድድር ጊዜያቸውን እንድታሳልፉ በጣም ከልቤ ምኞቴ መግለጽ እፈልጋለሁ። ባንዶቹም ቅድም እንዳልኩት እናንተን ለመርዳት ዝግጁ ናቸው። ሰው ይህን ነው ማለት ማስተላለፍ የምንፈልገው መልእክትና